ዘመን ተለወጠ ምስራች ተሰማ የአዲስ አመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳሃብሺል ዌስተርን ዩኒየን መኒግራምና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን ብርሃን ባንክ። ተመልሰናል። አድማቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የአርሰናልን ጉዳይ እንመልከት። ቪክቶር ዮኬሬስ እንግዲህ ወደ አርሰናል ከመጣ በኋላ የሚጠበቅበትን ያህል ግቦችን ያስቆጠር አይደለም። ያው በስፖርቲንግ ሊዝበን ብዙ ግቦችን ያስቆጥር ነበር። ያን ያህል ባይሆን እንኳን ግን የአርሰናል የማጥቃት ዋነኛው ተጫዋች ይሆናል ተብሎ ተጠብቋል። በእርግጥ ለዚህ ገና ብዙ ጊዜ ያለው ይመስላል አይደል? ሰባተኛ ሳምንት ላይ ብቻ ነው የሚገኘው። እንግሊዝ ፕሪምር ሊግ ግን እንደተጠበቀው ፐርፎርም እያደረገ ነው ወይ የሚለውን ጉዳይ እናንሳ። ግብ ለማስቆጠር ተቸግሮ ነበር፣ ካስቆጠረ በኋላ ደግሞ በድጋሚ ጠፍቷል። እና እንመልከተኝ ጉዳይ ልክ ነው። ባለፉት ስድስት ጨዋታዎች ቪክቶሪዮ ኬሬስ ለአርሰናል ጎል አላስቆጠረም። ያው በቅርብ ዓመታት እንደዚህ የአርሰናል ደጋፊዎችን ያጓጓ ዝውውር የነበረ አይመስለኝም። አንደኛ የረጅም ጊዜ የተዋጣለት የዘጠኝ ቁጥር ችግር ነበረበት አርሰናል እና ባለፉት ጥቂት ዓመታትም ዋንጫ ያልወሰድ ነው የተዋጣለት ዘጠኝ ቁጥር ስላልነበረን ነው የሚል ናሬቲቭም ነበር ከዚያ ደግሞ ቁጥሮቹ በጣም አስደንጋጭ ናቸው። በስፖርቲንግ ሊዝበን አሁን የተጠናቀቀው የውድድር ዘመን ላይ በ ሀምሳ ሁለት ጨዋታዎች ሀምሳ አራት ጎሎች ያስቆጠረ በቅርብ ጊዜ በነበረው የባሎንዶር ሽልማት ላይም የገርድ ሙለርን ሽልማት በአውሮፓ በዓለም ላይ ብዙ ጎል ያስቆጠረ ተጫዋች በመሆን የተሸለመ የሚያስደነግጡ ስታቲስቲክሶች የነበሩት ተጫዋች ስለነበር እና ዝውውሩም ድራማ የባህሪ ስለነበረው ከፍተኛ ኤክሳይትመንት ነበር። ከዛ 14 ቁጥር መለያ የለበሰ የክለቡ የምንጊዜም ትልቁ ተጫዋች የክለቡ የምንጊዜም ከፍተኛ ጎል አስቆጣሪም የቲየሪ ሄንሪና 14 ቁጥር መለያን የለበሰው አርሰናል በመለያ ሽያጮች ሪከርድ የሰባበረበት ጊዜ ነበር። የአርሰናል ደጋፊዎች የእሱን መለያ ለመግዛት ከፍተኛ የገበያ ፍላጎት ስለነበር፣ ከእንደዚህ አይነት ኤክስፔክቴሽን ጋር ነው ይሄ ተጫዋች ወደ እንግሊዝ የመጣው። እና እንዳልሽው ተጫዋቹ እንደዚህ ሆነ እንደዚህ ሆነ ለማለት ሰባት ጨዋታ በጣም ገና ነው። በሰባት ጨዋታ ሶስት ጎሎች አስቆጥሯል። ነገር ግን በቅርብ ጊዜ ጎሎች እያስቆጠረ አይደለም እና እንዲህ አይነት በጣም ከፍተኛ ኤክስፔክቴሽን ሲኖር የኤክስፔክቴሽን ወይም የመጠበቅ መጠን ከፍ ባለ ቁጥር የእርካታ መጠን ይቀንሳል ይባላል። እና ዮኬሬስን በተመለከተ በጣም ከፍተኛ መጠበቅ የነበረው በጎሎች ብቻ ካየ ነው ጥሩ ጀምሯል ለማለት ያስቸግራል። ባስቆጠራቸው ጎሎች መጠን ብቻ ከሆነ ያየ ነው በሁሉም ውድድሮች አስር ጨዋታዎችን ያደረገው አርሰናል በአስሩም ጨዋታዎች ላይ ተጫዋቹ የተለያዩ የደቂቃዎች መጠን አግኝቶም ግን በአስር ጨዋታ ሶስት ጎል ብቻ ነው ያስቆጠረው። አንደኛውን አዲስ የመጣው ሊድስ ዩናይትድ ላይ አንዱም የፍጹም ቅጣት ምት ጎል ነው። ሌላኛውን ደግሞ ከኖቲንገም ፎረስት ጋር የነበረ ጨዋታ ላይ ነው ሶስተኛውን ጎል ያስቆጠረው። አሁን እንግዲህ እኔ አንዳንድ ነገሮች ማስተዋል ያስፈልጋል ብለሆኔ የቪክቶር ዮኬሬስን ጉዳይ በተመለከተ ለእኔ አርሰናል እስካሸነፈ ድረስ ችግር አይደለም። ዮኬሬስ ጎል ቢያስቆጠር ባያስቆጠር ችግር አይደለም፣ አርሰናል ካሸነፈ ድረስ። ለምሳሌ ምሳ የ1998 የዓለም ዋንጫ ነው ወይም የ2018 የፈረንሳይ ብሔራዊ ቡድን። ሁለቱንም የዓለም ዋንጫዎች የፈረንሳይ ብሔራዊ ቡድን ነው ድል ያደረገው። በሁለቱም የዓለም ዋንጫዎች ላይ የነበሩት ዘጠኝ ቁጥሮች አንድም ጎል ሳያስቆጥሩ ነው ውድድሩ ያበቃ። ኦሊቪዬ ዢሩ 2018፣ ስቴፋን ጊቫሪሽ 1998 ልዩነት አላመጣም። የነዚህ ተጫዋቾች ጎል ማስቆጠር አለማስቆጠር፣ ፈረንሳይ በመጨረሻ የዓለም ሻምፒዮን ሆናለች። ና ዘጠኝ ቁጥሩ ከፍታ ጎል አስቆጣሪ ሆነ አልሆነ፣ በዓለም ዋንጫው ላይ ለፈረንሳይ በሪያ ጎሎች አስቆጠረ አላስቆጠረ ልዩነት አያመጣም። ለእኔም ለጊዜው ቪክቶር ዮኬሬስ ጎል ባያስቆጠረ ና አርሰናል ከአስር ጨዋታ ስምንቱን ካሸነፈ፣ የቻምፒዮንስ ሊግ ሁለቱንም ጨዋታዎች ካሸነፈ፣ በፕሪምየር ሊግ መሪ ከሆነ ለጊዜው ችግር አይመስለኝም። ችግር መሆን የሚጀምረው አርሰናል ጨዋታዎች ለማሸነፍ መቸገር ከጀመረ እና ተጫዋቹን በተመሳሳይ ጎል ካላስቆጠረ ለዚህ ያልነበረ ቦይ የመጣው የሚል ዲቤት ማስነሳቱ አይቀርም። ቡድኑ እያሸነፈ ከሆነ ግን አጀንዳ አይደለም ጭራሽ እና እንደዛ ወደ ሞዩ የሆነ ያለው በቡድኑ ማሸነፍም ውስጥ ኮንትሪቢሽን ደግሞ አለው። በቡድኑ ሌሎች የማጥቃት ተጫዋቾች ውስጥ ጥሩ መጫወት ውስጥ የራሱ ደግሞ አስተዋጽኦ አለው። ከዚህም በላይ ጎል ሊያስቆጠር ይችል ነበር። ለምሳሌ ባለፈው ጨዋታ ላይ ሚኬል አርቴታ ራሱ የስፔን ብራዚል ከሚባል የስፔን የብራዚል ዊንግ ጋር በነበረ ቃለ ምልልስ የአርሰናል ምርጡ የፍጹም ቅጣት ምት መጪ እርሱ ነው ብሎ ተናግሮ ነበር። ቡካዮ ሳካን የመታው ከኒውካስል ጋር የፍጹም ቅጣት ምት አግኝተው ነበር አርስናሎች እሱ ላይ በተሰራ ጥፋት የተሰጠ የፍጹም ቅጣት ምት ነው። የፍጹም ቅጣት ምቱ በኋላ ተሽሯል። ኢዚሊ የፍጹም ቅጣት ምት የጎል እድል ሊያገኝ ይችል ነበር። ሶ ከዚህም በላይ ሊሆን ይችል ነበር። አምስት ስድስት ጎል ሊደርስ ይችል ነበር። እንዲሁ በአሁን በዚህ ሰዓት ያስቆጠረውን የጎል መጠን ብቻ በማየት በሰባት ጨዋታ አንድ ማስተዋል ያለብን፣ በአርሰናል ታሪክ ውስጥ ቲየሪ ኦንሪ የመጀመሪያዎቹ ስምንት ጨዋታዎች ላይ ጎል አላስቆጠረም። ደኒስ በርከምፕ የመጀመሪያዎቹ ዘጠኝ ጨዋታዎች ላይ ጎል አላስቆጠረም። እነዚህ የምን ጊዜም የአርሰናል ሁለት ትልልቅ ስታሮች ናቸው። በክለቡ ታሪክ አርሰናል ወርቃማ ዓመታት ውስጥ ዋና ተዋንያን የነበሩ ናቸው። ሶ መጀመሪያዎቹ አራት ጨዋታዎች ሶስት ጎል አስቆጥሮ ነው የጀመረው። ከዚያ በኋላ ጎል እያስቆጠረ አይደለም። ኦኬ ለእኔ ግን ጎል ካስቆጠረባቸው ጨዋታዎች ፐርፎርማንስ ይልቅ ጎል ማስቆጠር አቆመ በሚባልበት ሰሞን የበለጠ የተሻሻለ ይመስለኛል። መጀመሪያ ሊድስ ላይ ጎል ያስቆጠረበትን ኖቲንግሀም ፎረስት ላይ ጎል ያስቆጠረበትን ጨዋታ ፐርፎርማንስ ከእሱ ይልቅ ከኒውካስል ጋር በነበረው ጨዋታ የነበረውን ፐርፎርማንስ የበለጠ ጥሩ ፐርፎርም አድርጓል። የምለው እሱ ላይ ነው። ጎል አላስቆጠረም ዛ ጨዋታ ላይ ግን። ስለዚህ ነገሩን እንዲሁ በጣም ባይነሪ በሆነ አንድ ተጫዋች ጎል አስቆጠረ ጥሩ ነው ጎል አላስቆጠረ መጥፎ ነው በሚል ብየና ብቻ ማስቀመጥ ትክክል አይመስለኝ ምክንያቱም የፈረንሳይ ብሔራዊ ቡድን ያለ ዢሩ የአለም ዋንጫ አይወስድም ነበር ግን ጎል አላስቆጠረም ያለ ስቴፋን ጊቫሪሽ ሊያሁን ኮ ጊቫሪሽ አርባ ሰባት ጎል አስቆጥሯል በዛ የውድድር ዘመን በክለብ ፉትቦል አርባ ሰባት ጎል አስቆጥሯል ግን ጎል አላስቆጠረም በአለም ዋንጫ ል ፈረንሳይ ዓለም ሻምፒዮን ሆኗል አሰልጣኝ ኤሚዣኬስ ሁሉም ጨዋታዎች ላይ ዘጠኝ ቁጥር አድርገው ያስጀምሩት እሱ ነው በሁሉም ሬሌቨንት ጨዋታ ላይ የዓለም ዋንጫ ፍጻሜውን ጨምሮ ያሰለፉት እሱን ጎል ያስቆጠረላቸው ግን አልነበርም እና ነገሩን ከወል ጥቅም አንጻር ማየት ያስፈልጋል። ግን ደግሞ እሺ እንዳልኩት በቁጥር ደረጃ በተለይ በፖርቱጋል የደረሰበት መጠን ላይ አልደረሰም። አሁን በየ250 ደቂቃ ነው አንድ ጎል የሚያስቆጥረው ማለት ነው። በደቂቃ ሬሾ የምታደረጊው ከሆን ደካማ ቁጥር ነው። ለማንም ዘጠኝ ቁጥር ደካማ ቁጥር ነው። አንዱ ደግሞ የፍጹም ቅጣት የምትጎሉ ነው። ግን ያኔም የነበረው አንድ ጉዳይ በቀደም ስለ ፍሎሪያን ቭት እንዳነሳ ነው ከጀርመን ወደ እንግሊዝ መምጣት ከፖርቱጋል ወደ እንግሊዝ ከመምጣት ይቀላል። እንዲሁም የፖርቱጋል ሊግ የሊግ ደረጃ በኦፕታ መለኪያ ከቻምፒዮንሽፕ ጭምር ያነሰ ሊግ ነው የፖርቱጋል ሊግ። አንዱ ኮንሰርን የነበረው በፖርቱጋል፣ በሆላንድ በእንደዚህ አይነት ሊጎች እንግዳ የሆኑ ቁጥሮችን ያስቆጠሩ ተጫዋቾች ወደ እንግሊዝ ሲመጡ ያንኑ ቁጥር መድገም ይችላሉ የሚል ጥያቄ ነበር። ምክንያቱም አልፎንሶ አልቬስ የሚባል አንድ ተጫዋች ሄረንቨን ከሚባል ቡድን ወደ ሚድልስቦሮ ሲመጣ፣ ወይ ማቲያ ኬዥማን በየጨዋታው አንድ ጎል ባቬሬጅ ያስቆጠረ የነበረ ተጫዋች ወደ ቼልሲ ሲመጣ፣ በቅርብ ጊዜም እንደ ዳርዊን ኑኜዝ አይነት ተጫዋቾች ከሆላንድ ከፖርቱጋል አነስ ያለ ደረጃ ካላቸው ሊጎች የሚመጡ ተጫዋቾች ፕሪሚየር ሊግን የዓለም ትልቁ ሊግ ነው እንለው የለ የዓለም ምርጡ ሊግ ነው እንለው የለ። ስለዚህ ያ ትራንስፎርሜሽን ጊዜ የሚወስድ ይሆናል። አንዳንድ ጊዜም ላይሳካ ይችላል፣ ጭራሽ ላይሳካም ይችላል። የእነዚህ ተጫዋቾች ምሳሌ ያለመሳካት ምሳሌ ነው። የተሳካላቸዋሉ፣ ያልተሳካላቸዋሉ፣ ግን ሽግግሩ ቀላል አይሆንም። ሌላ የእግር ኳስ ካልቸር ነው። የፖርቱጋል የእግር ኳስ ካልቸር፣ የእንግሊዝ የፕሪምየር ሊግ የእግር ኳስ ካልቸር ሌላ አይነት የእግር ኳስ ካልቸር ነው። ወይ የእግር ኳስ አይነት ነው፣ የተከላካዮቹ የጥራት መጠን፣ የሚገጥማቸው ቡድኖች የጥራት መጠን። በነገራችን ላይ አርሰናል በጣም አስቸጋሪ የውድድር ዘመን ጅማሬን ያደረገው በመርሃ ግብሮቹ ክብደት፣ ማንቸስተር ዩናይትድን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ኒውካስልን በመግጠም ነው የጀመረው። ከእነዚህ መካከል የሆም ጌም የሲቲ ጌም ብቻ ነው። ሌሎቹ ጨዋታዎች ከሜዳ ውጭ የተደረጉ ጨዋታዎች ናቸው፣ አስቸጋሪ ጨዋታዎች ናቸው። የአርሰናል ጨዋታዎች ሁሉም አስቸጋሪ ጨዋታዎች ኢንክሉዲንግ የዌስትሃም ጨዋታ። የዌስትሃም ጨዋታ ንምለው ዌስትሃም እንዲሁ አስቸጋሪ ቡድን ስለሆነ ሳይሆን አርሰናል ባለፉት ሁለት ተከታታይ ዓመታት በዚህ ቡድን በሜዳው ተሸንፏል። ስለዚህ የቦጊ ቲም የሚባል ነው። ለዚህ ነው ቡካዮ ሳካ ከጨዋታው በፊት ጠዋት ቲዬሪ ሄንሪ ቴክስት አደረገልኝ ሞቲቬት ለማድረግ ዌስትሃም የአመቱ እንደሚያሸንፋችሁ ታውቃለህ አለኛ አለ ለማነሳሳት ዌስታም ቦጊ ቲም የነበረው በጥንካሬው አይደለም፣ ግን በቅርብ ጊዜ ከአርሰናል ጋር በኤምሬትስ ባለው ታሪክ ማለት ነው። ስለዚህ ጨዋታዎቹ ቀላል ጨዋታዎች አይደሉ የነበሩት ጨዋታዎችም ቢሆን ግን ለኮሌክቲቭ ግን እየጠቀመ የሚመስልኝ ይመስለኝ። በራሱ ጎላ ያስቆጠር ምናልባት ከነበረው መጠበቅ አንጻር የተዋጣለት አይሁን እንጂ ለምሳሌ አርሰናል በአመታት ውስጥ እንደዚህ አይነት የተጋጣሚ ቡድን ስትራች የሚያደርግ ዘጠኝ ቁጥር አልነበርም ኑሮት አያቅም በተደጋጋሚ ከጀርባ ሩጫዎችን የሚያደርግ ስለዚህ የተጋጣሚ ቡድን ሁለት ሶስት ተጫዋቾችን ወደ ራሳቸው የሜዳ ክፍል ፒን ያደርጋቸዋል ወደ ራሳቸው የሜዳ ክፍል እንዲለጠጡ እንዲሳቡ ያደርጋቸዋል ማለት ለኦደጋርድ ለኤዜ ለሳካ ለማርቲኔሊ ለማድዌኬ ለበቀደም ተቀይሮ ገብቶ ፍጹም አስደናቂ ለነበረው ማርቲን ዙቢሜንዲ ለእነዚህ አይነት ተጫዋቾች ኦፕሬት የሚያደርጉበትን ስፔስ ይፈጥራል ማለት ነው ምክንያቱም ካይ ሀቨርት ሚካኤል ሜሪኖ ኢቨን ጋብርኤል ጄሱስ አይነት ተጫዋቾች ወደ ጨዋታው መምጣት የሚወዱ ናቸው። ወደ አማካይ ክፍል መምጣት የሚወዱ ናቸው። ይሄኛው ተጫዋች ግን በቀጥተኛና በማያቋርጥ ተደጋጋሚ ሩጫው ምክንያት የተጋጣሚ ቡድን የመጨረሻ መስመር ወደ ራሳቸው የሜዳ ክፍል ይጎትታቸዋል ማለት ሌሎቹ የአርሰናል ተጫዋቾች ሰፊ ስፔስ ማግኘት ይችላሉ ማለት ነው። አንዳንዱ ጥቅም በጎል ትራንስሌት ላይ ይደረግ ይችላል። ለዚህ ነው በቀደም ከአርሰናልና ዌስትሃም ጨዋታ በኋላ ጨዋታው ልክ እንዳለቀ ቀጥታ ሄጄ ያቀፍኩትና አመሰግናለሁ ለምታደርግልን ነገር በጣም አመሰግናለሁ እንዴት ጎል እንዳላስቆጠር አላቅም ዛሬ ግን ለእኔ ችግር የለውም እንደዚህ እስከተጫወተ ድረስ እና ቀጥታ ሄጄ እንደዛ ነው ያደረግኩት የሚል አስተያየት ሰጥቷል አሁን ይሄ ኢንታንጅብል ነው ምክንያቱም መጥቶ በአንድ ጊዜ ከአርባ ጎል እንዲያስቆጥር ትጠብቅ ያለሽ የተከፈለበት ገንዘብም የነበረው ኤክስፔክቴሽንም በጣም ከፍተኛ ስለሆነ ግን ማን ነው መጥቶ ዘጠኝ ቁጥር ሌላስ በጣም የተዋጣለት ዘጠኝ ቁጥር አሁን አዳዲስ ከመጡ ተጫዋቾች መካከል ብዙ ዘጠኝ ቁጥሮች መጥተዋል አይደለም ከኤኪቲ ኬ ና ከቮልት ማደ በስተቀር ሌሎቹ ዘጠኝ ቁጥሮች በሙሉ ጊዜ እየፈለጉ ሁሉም ሁሉም የመጡት ዘጠኝ ቁጥሮች ጊዜ እየፈጀባቸው ነው። ይሄ ተጫዋች ልክ እንደ አሌክሳንድር ይስሐቅ ሁሉ ፕሪሲዝን አልነበረው። ከስፖርቲንግ ሊዝበን ጋር ዝውውሩ ልክ ይስሐቅ ከኒውካስል ወደ ሊቨርፑል ሲዘዋወር እንደዛ ረጅም ላይሆን ይችላል፣ ግን ልክ በኩል መጠን ድራማ ነበር ነበሩ። ያ ሂዮኬሬስ ከስፖርቲንግ ወደ አርሰናል የተደረገ ዝውውር ስፖርቲንግ ሊዝበንን ተቀላቅሎ ምንም አይነት ፕሪሲዝን አልሰራም፣ አብሮ አልሰራም፣ ካምፕ ውስጥ አልነበረም። ጭራሽ ሊጉ ሊጀመር በጣም በተቀረበበት ጊዜ ነው ወደ አርሰናል የተቀላቀለው። ስለዚህ የፊትነስ ችግር አለበት። የመጀመሪያ የኦልትራፎርድ ጨዋታ ላይ ያንን ማየት ይቻል ነበር። ጨዋታ እየተደጋገመ ሲመጣ የበለጠ ፊት እየሆነ መጥቷል፣ በቢያንስ በፊትነስ በፊዚካሊቲ ልክ የመጀመሪያው ጨዋታ ላይ ከማሳያስ ደሊት ጋር የነበረው የአንድ ለአንድ ግንኙነቶችን ለማሸነፍ የተቸገረው አይነት ተጫዋች አይመስለኝም። አሁን የበለጠ ፊት እየሆነ ይመጣ ይመስለኛል። በፕሬሲንጉም እኔ እንዲያውም እንደ አይነት የፕሬሲንግ ችሎታ ያለው አልመስለኝም ባለፈው ስናነሳ እንደነበረው በፕሬሲንግ በፕሪሚየር ሊግ አንደኛ በዚህ ውድድር ዘመን ለፕሬሲንግ ላይሆን ይችላል የመጣው፣ ግን በጣም አስፈላጊ ነገር ነው። ለዚህ ነው ሚኬል አርቴታ በቀደም በተለይ የተጋጣሚን ቡድን ስትራች በሚያደርግበት ስፔሶች በሚከፍትበት መንገድ በጣም ጠቅሞናል የሚል አስተያየት የሰጠው። ስለዚህ ለእኔ ችግር መሆን የሚጀምረው፣ ችግር የሚሆንበት ጊዜ ሊመጣ ይችላል ችግር መሆን የሚጀምረው የአርሰናል ውጤት የከፋ ሲሆን ወይ ከሆነ ነው። የዞሮ ዞሮ የኮሌክቲቭ አስተዋጽኦ ስለሆነ ያለው። ሌላ ግን እኔ ብዙ ጊዜ ማየው ምን ያለው መሰለኝ ለምሳሌ የአርሰናል ተጫዋቾች ለአመታት ከእንደዚህ አይነት ዘጠኝ ቁጥር ጋር ተጫውተው አያውቁ። አንድ ክሊፕ በጣም ኢንትረስቲንግ ክሊፕ እያየው ነበር። ከኦሊምፒያኮስ ጋር ይመስለኛል ያው እዛም ጨዋታ ላይ ጎል ለማስቆጠር ተቃርቦ ነበር፣ ብረት መልሶበት ነው ማርቲኔሊ። ከዛ በኋላ ያንን ጎል ያስቆጠረው ግን ልክ ወደ ቀኝ ይሮጣል ወደ ስፔስ ኦደጋርድ ነው ኳሱን የያዘው። ሰፊ ስፔስ ነበረ፣ ኳሱን በቃ ከሱ ፊት ማስቀመጥ ይችል ነበር፣ አልሰጠው። ከዚያ እጥፍ አለና በግራ በኩል በተጋጣሚ የመሀል ተከላካይ በግራ በኩል መሮጥ ጀመረ። ስቲል ኳሱ አልመጣ። ከዛ ወደ ሌላ የፖሴሽን ሪሳይክል ውስጥ ነው ማርቲን ኦደጋርድ የገባ። ለምን እኔ የምለው ሃቢት ይሆናል፣ አብረሽ ለሶስት ለአራት አመት ይጫወት የነበረው ዘጠኝ ቁጥር እንደ ሀቨትስ አይነት ወ እንደ ጄሱስ አይነት ወደ ኳስ መምጣት ወደ ፍላንክ መውጣት የሚወድ አይነት ተጫዋች ከሆነ አርሰናል አዳፕት ያደረገው የአጥቂ አይነት እንደዚህ አይነት የአጥቂ አይነት፣ ኦደ ጋርድ ሲጫወት የቆየው ከእንደዚህ አይነት ተጫዋች ጋር። ስለዚህ በሚፈልገው ፍጥነት ኳስ ወደ ስፔስ የሚመጣለት አይመስለኝም። እስካሁን ድረስ ሰባት ኢላማቸውን የጠበቁ የጎል ሙከራዎች ብቻ ነው ያደረገው፣ የፍጹም ቅጣት ምቱን ጨምሮ። እሱን ወደ ሹቲንግ ፖዚሽን የሚያመጡ ፓሶች አላይም እኔ ጥሩም ነው አይደለም ለማለት አርሰናልም አዳፕት እያደረገው ነው። እሱም እሱን ፕሪሚየር ሊግንም አርሰናልንም አዳፕት እያደረገ ነው። ይሄ በሰባት ሳምንት አይጠናቀቅም። በዛ ላይ አርሰናል ከታሰበው በላይ ብዙ እያጫወተ ይመስለኛል። ሁሉንም ጨዋታ ከፖርትቬል ጋር ከተደረገው ጨዋታ በስተቀር ሁሉንም ጨዋታ ጀምሮ የተሟላ ፕሪሲዝን ያልነበረው ተጫዋች ምንድን ነው የሚያደርገው? ይሳቅን እንደምናየዋል አይደለም። ደቂቃ እየቆጠቡ እዛ ጨዋታ ላይ 10 ደቂቃ፣ እዛ ጨዋታ ላይ 20 ደቂቃ፣ እዛ ጨዋታ ላይ 45 ደቂቃ ቀስ እያልሽ ነው ፊትነሱን ቢልድ የምታደርገው የመጀመሪያው የኦልትራፎርድ ጨዋታ ላይ ከሀያ በት ተጎዳ። እዛ ጨዋታ ላይ ተቀይሮ ገብቶ ተጫውቶ ነበር። ከሀያ በት ተጎዳ እና አርስናል ሌላ ዘጠኝ የሉ። ሁሉም ጨዋታ ላይ የዮኬሬስ ነው የሚሰለፈው ሁሉም ጨዋታ ላይ እና ከተጫወተባቸው አስር ጨዋታዎች ዘጠኙን ዘጠና ደቂቃ ጨርሷል። የተሟላ አንድ በኩል ጥሩ ሊሆን ይችላል። አክለመታይዜሽን ቶሎ አዳብት ለማድረግ ቶሎ ቶሎ ጨዋታዎች እያገኘ ስለሆነ ግን በአንድ ጊዜ ደግሞ ጫናም ይጨምራል። ግን ያንን ልክ ኢሳክ ኤኪቲኬን አይነት ዘጠኝ ስላለው ሊቨርፑል እና በጣም ጥሩ ስለሆነ የጀመረው ኢሳክን በጥድፊያ ልክ እንደፈረመ ቀጥሎ በመጣው ጨዋታ ከስኳዱ ውጪ ነው ያደረጉት አሰልጣኙ። 18 ደቂቃ ብቻ ነው የተጫወተው በክረምቱ በሙሉ ልክ እንደ ዮኬሬስ ሁሉ እሱም ከኒካስል ጋር ዝውውሩ ውዝግብ የነበረበት ስለነበር እሱም ቢሆን ፕሪሲዝን ዝግጅት አላደረግም። እና ኤኪቲኬ ነው አሁን በደህና ጨዋታዎች የባለፈው የቼልሲን ጨዋታ ካልሆነ በስተቀር ብዙ ጨዋታዎችን የሚጀምረው ኤኪቲኬ ነው። ምክንያቱም በጣም ጥሩ ዘጠኝ ሆኖ የውድድር ዘመኑን ጥሩ የጀመረ ተጫዋች ስለሆነ እነዚህን ኮንቴክስቶች ማየት የሚቻል ይመስለኛል። ግን እንደ ጠቅላላ እንደ ዘጠኝ ግን አርሰናልን ወዴት እንደሚወስዱ አላውቅም። የዚህ ተጫዋች መምጣት በፊት አንድ ቲም ስቲልመን የሚባል ጸሐፊ ስለ አንድ ዘጠኝ ቁጥር ሲጽፍ ይቻል ፍራንሲስ ጀፈርስ ስለሚባል ዘጠኝ ቁጥር ሊሆን ይችላል። አርሰናል ሁለት ሺ አንድ የኤፍ ኤ ካፕ ፍጻሜ ላይ ደረሰና ጨዋታው ከሊቨርፑል ጋር ነበር የተደረገው። ይመራ ነበር አርሰናል፣ ፍሬዲ ዩምበርግ ጎል አስቆጥሮ፣ ቀጠቀጠ ቀጠቀጠ አርሰናል ሊቨርፑልን። ሶስት አራት አምስት ጎሎች ማስቆጠር የሚችልባቸውን የጎል እድሎች ፈጠረ። ምናልባት ስቴፋን ኤንቾዝ በቀይ መውጣት ነበረበት፣ ቶሮሮ ኳስ በእጅነካ ምናም፣ ዳዝ ማተር ምክንያቱም ማይክሎን መጨረሻ ላይ ሁለት አስደናቂ የዘጠኝ ቁጥር ጎሎች አስቆጠረና ሊቨርፑል ሁለት ለአንድ አሸነፈ። ጨዋታው ካለቀ በኋላ አሁን በእንግሊዝ እግር ኳስ ዲክሽነሪ ውስጥ ያለች አንድ ሐረግ ቴሪ ሄንሪ የተጠቀመ ከዚያ በፊት ማንም ሰው ተጠቅሞ ታያቅም። ፎክስ ኢን ደ ቦክስ ያስፈልገናል፣ የፍጹም ቅጣት የምትሳጥን ቀበሮ ያስፈልገናል። እና ቬንገር ምናልባት ትልቁ ተጫዋቻቸው በተናገረው ንግግር ምክንያት ሊሆን ይችላል ገበያ ላይ ወጡና የኤቨርተን ተጫዋች የነበረውን አሁን ወይን ሩኒ በልጅነት እንደ ትልቅ ጀግና ይቆጥረው ነበር የሚለውን ፍራንሲስ ጄፈርሰን ያኔ ከፍተኛ ሊባል በሚችል ገንዘብ በስምንት ሚሊዮን አመጡት። ግን ሰዎች ምን ይላሉ? የምር የምር በጀፈርስ አይነት ዘጠኝ የመጫወት ፍላጎት አልነበራቸውም። አርቴታም ቢሆን የምር የምር በዮኬሬስ አይነት ዘጠኝ ቁጥር የመጫወት ፍላጎት ላይኖረው ይችላል። እንደ ሀቨርትዝ አይነት ተጫዋች ይመርጣል የሚሉ ሰዎች አሉ። አላቅም እሱ እንዴት ኢቮልቭ እንደሚያደርግ ሀቨት ሲመጣ ማን በወሳኝ ጨዋታዎች ላይ ይጫወታል የሚለውን አላቅም። በእኔ ግምት ሀቨት ከጉዳት ነጻ ቢሆን ኖሮ የኒውካስልንና የአንፊልዱን የሊቨርፑል ጨዋታ የሚጀምረው ሀቨት ነበር የሚሆኑ በዚህ ጨዋታ ላይ ሚካኤል አርቴታ ባለፉት አመታት ከነበረው ማይን ሴት አንጻር ግን ምርጫ አልነበረውም። ስለዚህ የዮኬሬስን እዛ እሳት ላይ መጣድ ነበረበት እና እንደ ዘጠኝ ለአርቴታ አዲስ እንትን ነው። ያኔ ቬንገር ጄፈርስን ሲያስፈርመው እኛ እንግዲህ ለአስቸጋሪዎቹ ከሜዳ ውጪ ኒካስል፣ ሳውዛምተን አይነት ቡድኖችን ለምንገጥምበት ጨዋታ ስንል ያመጣ ነው አሉ። የዘጠኝ መምጣት የግድ ቡድን ያሻሽላል ማለት አይደለም። እኔ ሁሌም ሪዘርቬሽን አለኝ የዘጠኝ ቁጥር ዘጠኝ ቁጥር ሰው ሲል እንደዛ ሲምፕል አይደለም። የሆነ ዘጠኝ ቁጥር ይመጣል በቃ ድንገት ኮዱን ክራክ ያደረጋል ምናምን የሚባል እምነት የለኝም። ግን ለአሁን የመጣ ተጫዋች ነውና አርስናል ቶሎ ተጫዋቹን አዳፕት ማድረግ አለበት። ተጫዋቹ ቶሎ አርስናልን አዳብት ማድረግ አለበት። ኒውካስል አስፕሬያንና ሺረርን ሲገዛ ያለ ዋንጫ የተቀረበው ቡድኑ ከዋንጫ ፈቀቅ እንዲል ነው ያደረጉት። ወይም ኢአን ራይት ወደ አርሰናል ሲመጣ አርሰናል በሶስት አመት ሁለት ጊዜ የሊግ ሻምፒዮን ነበር። ከዛ በኋላ ቬንገር እስኪ መጡ ድረስ ሻምፒዮን አልሆነ። ያኔም አኔልካ ቀምቶታል ቦታውን። የዘጠኝ መምጣት ሁሉንም ችግር ይቀርፈዋል ማለት አይደለም። ቫን ኒስተልሮይ ስድስት አመት ለዩናይትድ ተጫወተ። አንድ ጊዜ ብቻ ነው ፕሪምየር ሊግ የወሰደው ማንቸስተር ዩናይትድ። እሱ ከለቀቀ በኋላ ቴቬዝ፣ ሩኒ፣ ክርስቲያኖ የነበሩበት ዩናይትድ ቻምፒንስ ሊግንም ጭምር የደረበ ሶስት ጊዜ በተከታታይ ፕሪሚየር ሊግን ያሸነፈ ነው። የዘጠኝ መምጣት የሁሉም ችግር መፍትሄ ነው ማለት አይደለም። የዮኬሬስን በተመለከተ ግን ጊዜ ሳያስፈልገን አይቀርም እንዲህ ነው እንዲያ ነው ብሎ ለመበየን። ሌሎቹም ቢሆን አንድ ሁለት ሶስት ጎል ነው ያስቆጠሩት። ሌሎቹም ዘጠኝ ቁጥሮች የመጡት በሙሉ እና አጀማምሮ በጣም የሚያመረቃ ነው ማለት አይቻልም። ግን ዝም ብሎ በባይነሪ አልተሳካለትም በሚል መደምደም ደግሞ በሰባት ጨዋታ በጣም ድራማዊ ድምዳሜ ይሆናል።